አብዛኞቹ ኢትዮጵያኖች ከባህላቸውና ከሀገራቸው ሴት ውጪ ሌላ ባህል ወይም የውጭ ሀገር ዜጋን ሲያገቡም በብዛትም አይስተዋልም። አብዛኞቹም አይፈልጉም። ምክንያቱም ጋብቻ ብቻ የሚሰምር አይመስላቸውም። ግን በጣም በሚገርም ሁኔታ ዋናው ፍቅር ካለ የማይኮን ነገር የለም። ተወዳጁ ድምፃዊ ናቲ ማን የማያውቀው ኢትዮጵያዊ የለም ማለት ይቻላል። ተወዳጁ ድምፃዊ ናቲ ማን ከአውስትራሊያዊቷ ባለቤቱ ጄሲ፣ የሚዚክ ፕሮዲሰር ነች፣ የአስረኛ አመት የጋብቻ ክብረ በዓል እያከበሩ ሲሆን ጥንዶቹ በዚህ ጉዟቸው ሁለት ልጆችን አንደኛው ማመስገኛ ሙዚቃ የተሰራለት መካሻ ወይም መኩና አንድ ሴት ልጅ ማፍራት ችለዋል። በጣም የሚገርመው መካሻ እንደሆነ ስሙም በጣም በሚገርም ሁኔታ መኩ ለእሱ እንደዘፈነለት ጭምርም ነው። ማመስገኛ የእሱ ዘፈን የማያቅ የለም። ናቲ ማን አውስትራሊያዊቷ ሙዚክ ፕሮዲሰር ወይም ሚዚክ ፕሮዲሰር እንዳገባት ጭምርም ነው። በጣም የሰምርና ደስ የምል እሷም የኢትዮጵያን ባይል በጣም የምታቅ ጨዋና ትሁት በማላቸው ያለው ፍቅር እጅግ አስገራሚ እንደሆነ ጭምርም ነው። አስረኛ አመት ክብረ በዓላቸውን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪ ታቦር እንፎይ ነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።